ቤተሰቦቻችን ዛሬ በእልፍኝ ገበታችን ሼፍ ተቀይሯል። ዮሴፍን ተክቼ እኔ ዛሬ ከእህቴ ማዕድን ጋር አዲስ አይነት የምግብ አሰራር ለቤተሰቦቻችን ልናቀርብ ነው። በጆሲ ፋንታ ሼፍ ሆኛለሁ። ልክ ምግብ ላይ ዶሮ ፋንታ እንደሚባለው መሐመድ ካሳ ሼፍ ሆኖ በጆሲ ፋንታ ተተክቼ አለው። ማዕድን አረጋዊ በጣም ደስ የሚል አቀራረብ ነው። ምን ምን እንደሆነ ለእኔ ድንግርግር ብሎኛል። ዝም ብዬ ጆሲና ማለው እንጂ ምንድን ነው የምንሰራው? የምንሰራው ጥህሎ ይባላል። ባህላዊ ነው፣ የትግራይ ባህላዊ ምግብ ማለት ነው። ይበልጥ ደግሞ አዲግራት እና አሁን ደግሞ ሁሉም ግብአታችን አቅርበናል። ወደ መስራት ወደ መስራት ነው የምንገባው። ለምግብ ለስራው የሚያስፈልገው ግብአት ሁሉ ተዘጋጅቷል። ተዘጋጅቷል። ምንድነው ይሄኛው? ይሄ እዚህ ጋር ያለው በሶ ዱቄት ነው እሺ የመስሪያው የጥህሎ እዚች ጋር ደግሞ ቅቤ አለች የራሷ ቅቤ እሺ እዚህ ጋር ሀዞ ለመስሪያ የሚያገባት ነው ሀዞ ማለት እንሰራለን አብሽ ነው ይሄ ደግሞ በርበሬ ነው አብሽና በርበሬ ነው አብሽ ይሄ አብሽ አብሽ ነው ጥሬ ነው ወይስ የተፈጨ ነው ታምሶ ወይስ አዎ ይሄ ደግሞ የሀዞ መስሪያ ነው እርጎ ነው አዎ ከ እርጎም ከ አሬራ ወተትም ይሰራል። ይሄም ድልህ ነው፣ በርበሬ ድልህ ነው። የወጡ መስሪያ ነው። ቀድሞ የተዘጋጀ ነው። አዎ፣ ቀድሞ በደንብ ለብቻው ነው የጥህሎ በርበሬ ሲዘጋጅ፣ እንደ ሌላው ሳይሆን ለብቻው ሌላ ቅመም ተጨምሮበት ቅመው የሚበልጥ በዝቶ ነው። ቀይ በሽንኩርት በደንብ ይጨመርበታል። ሽንኩርት አይ፣ ቀይ ሽንኩርት ደርቆ ማለት ነው የ ሽንኩርታለው ዝንጅብል ይገባበታል። ሁሉም በርበሬ የበርበሬ ቅመሞች እንዳለ ይገባሉ። ግን ደግሞ ለየት የሚያደርገው ቀይ ሽንኩርት ደርቆ በብዛት ይጨመርበታል፣ ሲፈጭ ማለት ነው። ትንሿ ቀይ ሽንኩርት፣ አዎ፣ በጣም ትንሽ ትንሿ ማለት ነው። ኢትዮጵያ ውስጥ የምትበቅለው ማለት ነው። እቺ የጠፋች አዎ፣ እሷ በጣም ነው ወጥ የምታጣፍጠው። ይሄ ደግሞ የበግ ስጋ ነው። አሁን አዘጋጅተነዋል። የበግ ስጋ ነው። አዎ፣ ከታትፈን ጨርሰን አዘጋጅተነዋል። አሁን ለመስራት ደግሞ እጃችን በደንብ መታጠብ አለብን። ድጋሚ፣ አዎ፣ በደንብ አዎ፣ ድጋሚ ድጋሚ መታጠብ አለብን። እሺ፣ ይሄኛው ምንድን ነው? ሸክላ፣ የጥህሎ ሸክላ። በዚህ ነው ሸክላ የሚቀርበው። አሁን በርበሬ ያችን ድል ሆን። አዎ፣ ድል ሆን ለብ ሲል በርበሬው እንጨምራለን። ሁሉንም ሁሉንም። ደቡብ አካባቢ ጣባ ነው የሚባለው። ትግራይ ምንድን ነው የሚባለው? የጥህሎ ጻህሊ ማለት ነው። ስለዚህ ጻህሊ ይባላል። የት አካባቢ ነው አንቺ የተወለድሽው? እኔ ተወልጄ ያደግኩት አዲግራት ከተማ ነው። ያው ውልደቴም እድገቴም እዛው ነው። ከዛ ምንድነው የምናረገው? ቀስ እያልን ቀስ እያልን እንዲህ እናቁላለዋለን። አዲግራት እስከ ስንት ዓመትሽ ድረስ ኖርሽ? አዲግራት ያው እስከ አስራአንደኛ ክፍል ኑር ያለው አዲ ግራት እዛ እስከ አስራአንደኛ ክፍል ብዙ ተምሬ ያለው። ጥህሎ መስራት እዛኔ የተማርሹ አው ያው እዛ አይ ነበረ ከእንትን ባንጻር። ይች ቅቤ ጠብ ያደረግልን እናሸዋለን በቅቤ ማለት ነው። ጥህሎ ለምን አይነት ሰው ነው የሚቀርበው? ጥህሎ ለክብር እንግዳ፣ ትልቅ እንግዳዬ ነው የምትለውን ሰው ሰርተ በማቅረብ ታቀርበዋለህ። የክብር መገለጫ ነው። ለተከበረ ሰው ለተከበረ ሰው ማለት የክብር አሁን ለምሳሌ አንተ የክብር እንግዳ የሆነ ቤት ብትመጣ፣ በቃ የክብር መግለጫ ነው። በጣም ስላከበርኩ ሆኖ ጥህሎ አቅርቤ ምትንምልል ከቂቤው ጋር ሲቀላቀል ሽታው ራሱ ተቀየረ። በጣም ደስ የሚል ሽታ ነው ያለው። እስከዛ ሱ እስከሚንተካተከልን ሀዟችን እንስራ። እሺ አይደል ሀዞ መስሪያችን ይኸው እዚህ ቀላል ከምን ከምንድን ነው ሀዞ የሚሰራው ለማስታወስ ከአብሽ በርበሬ፣ ትንሽ የአብሽ በሶ ዱቄት፣ ጨው፣ ትንሽ ጨው እና አሬራም ወይም እርጎ ወተት የወተት ተዋጽኦ ነው። ዛሬ እኛ እርጎ ተጠቅመናል። እሺ፣ አሁን ያው ይሄ እንዳይዝ እኔ ላማስል። እሺ፣ እርጎ ላይ ጨው አረግን፣ አብሽም አብሽ አረግንበት፣ ትንሽዬ በርበሬ። እሺ የበርበሬ አይ ገን ትብሳችንም እሱ ማባያ ማለት ነው። የጥህሎ ማባያ ነው። በርበሬውም እንዳያቃጥል እንደዚያ ግን በደንብ እንመታዋለን። ዋናው ከማባያው እስከሆነ ድረስ እንዳያቃጥል ነው። ይህኛው እሱም እየደረሰው፣ ሽታው ራሱ ደስ ይላል። ኢቬንዲ ይበዛዋል ማለት ነው። አአ በቅቤ እኮ ነው፣ ዘይት አይጨመርበት። አ አይጨመርም የከተፍ ነው ስጋ እሺ፣ አጨመር ያቁል ነው አከተፍ ይተስፋል። አ በጣም እሺ፣ ቆንጆ አድርገህ ሁሉንም ልክ ተተው ከበርበሬ ጋር የታሸች ትበስላለች። አ እሺ፣ ይሄ እስኪ በስል ድረስ አዟችን ተደርሷል። አዎ ሀዞችን ደርሷል። ትንሽ ጫው እስከ 11 ክፍል ድረስ አዲግራት ተማርሽ። ከዛ በኋላ እንዴት አዲስ አበባ መጣሽ? አዲስ አበባ የመጣሁት ያው ለውጡን ፍለጋ ነው። እሺ፣ ለውጡን ፍለጋ ያው አዲስ አበባ እንደመጣሁኝ ቀጥታ ያው ቤቴልሔም ምግብ ቤት ነው የገባሁኝ ቡና ለማፍላት ስራ ተቀጥሬ ቡና ለማፍላት ስራ ተቀጠርኩኝ። ያው ብዙም አልቆየሁም የምግብ መስራት ፍላጎትም ስለነበረኝ ለምን ኪችን ገብቼ ለምን ሙያ አልለምድም አልኳቸው። እሽ እሺ ምንም ችግር የለም ብለው አስለመዱኝ። ያው እኔም ለመድኩኝ ይኸው ሙያም ጥህሎ ብቻ አይደለም ሌላ ሙያም ለምጃ አለውምን ለምሳሌ ማለት እዛ የምናቀርበው ያው ሁሉም የኬቴሪንግ ስራ ባህላዊ ምግቦች እዛ ስለምንሰራ ያው ለመድኩ። ከነሱ አለባመዱኝ አሁን ያው ሞያተኛ ሁኛለሁ። ስንት አመት ሆነሽ ቤቴልሄም? ከገባሁኝ ኦልሞስት ወደ አስር አመት ይሆነኛል። ስለዚህ በአስር አመት ውስጥ ዋና ሼፍ፣ የባህላዊ ምግብ ዋና ሼፍ ሆንሽ? ሁኛለሁ። በጣም ደስ ይላል፣ በጣም ደስ ይላል። ስለዚህ አሁን ይሄኛው የጥህሎ ማባያችን ዋናው ምንድን ነው የሚባለው ጥህሎ ጥህሎ ወጡ ጥህሎ ወጣችን ምን ማትረሺው ነገር አለ? በምግብ ሂደት ውስጥ አዲስ አበባ መጥቼ። ገና በ11 ክፍል ተማሪ ሆንሽ፣ ትምህርትሽን አቋርጠሽ ወደ አዲስ አበባ ነው የመጣሽው አይደለ? አዲስ አበባ መጥቼ እሆናለሁ ያልሽውን እየሆንሽ ነው። ያው ከሞላ ጎደል ሁኛለሁ ማለት ቤተሰብ መርዳትም ትልቅ ነገር አሁና አሁኛለሁ። ከዚህ በኋላ ደግሞ ያው የራሴ ለመስራት አላማም ስላለኝ የራስሽ ሬስቶራንት የመክፈት እቅድ አለሽ? አዎ አለ። ስለዚህ በቅርቡ ማዕበል የትግራይ ባህላዊ ምግብ ቤት እንጠብቅ። ቤተሰቦቻችን ይመጣሉ። ቤተሰቦቻችን ማዕበል 11 ክፍል ተማሪ ሆና ከአዲግራት መታ አዲስ አበባ የትግራይ ባህላዊ ምግብ ዋና ሼፍ ወይም ዋና ምግብ አብሳይ ሆናለች። አሁን በቀጣይ በቅርቡ የራሷን ሬስቶራንት ለመክፈት እቅድ ይዛለች። እርግጠኛ ነኝ እንደሚሳካልሽ። አመሰግናለሁ። እንደ ፈጣሪ ፍቃድ ምግባችን እየደረሰ ነው። ሽታው በጣም ደስ ይላል። በጣም ነው ደስ የሚለው። ግን አሁን አረ ዮሴፍ ቢሆን ግን አስባችሁታል? በዚህ ቁመቱ እንዴት ነበር የሚያሸተው እያልኩ ነበርና እኔ ቀረበ ብዬ ቶሎ ቶሎ ይሸተኛል። ና ግን እንደ ረዳት ሼፍ እንዴት ነኝ? ተስባለኝ አዎ አለ። በጣም ጎበዝ ነው። ብዙ ጊዜ ነው የሸክላ ማብሰያ እወዳለሁ። ምንም አይነት ዘይት የሚባል ነገር አይገባበት። ቅቤ ነው ተፈጥሮ ነው በቃ። ለዛ ነው ቅቤ የራሱ ለዛ ነው የሚጣፍጠው። ቅቤ በቅቤ ነው። ይሄ ለብቻው ግን ይበላል? አዎ፣ በእንጀራ የሚበላ ሰው በእንጀራ ከጥህሎ ማባያነት በተጨማሪ በእንጀራ ለብቻ ይበላል ማለት። እንደዛ ለሚፈልግ ሰው ወጡን ብቻ መብላት ይችላል። የጾምም አለው የጾም በምንድነው ሚሰራል? የጾም ደግሞ በስልስም ይሰራል፣ በሀዞም ይሰራል፣ ሌላም በሽሮም መብላትም ይችላል። በሀዞ ማለት ማለት በህልበት ህልበት ተደርጎ በህልበት መበላትም ይችላል። በስልስም ይቻላል። ያው በብዙ አይነት ይበላል ጥህሎ። እቺ ማቅረቢያዋንና መበያውም ትለያለች። ይቻለ እእንዴ እንትን ብለን እምትበላበትን ሽንጣር ይባላል። እንጀራው ደግሞ አይታኸው ከሆነ ከስር እንጀራ ተደርጎ ከላይ ይነጥፋል፣ ተገልብጦ እሱም ደግሞ ያው ሽንጣሩም ያው ገበታ ሲቀርብ ለዘጠኝ ሰው ተብሎ ነው የሚቀርበው። ለዘጠኝ ሰው የሚቀርብ ደግሞ ያው ገበታ ላይ እዛ ድግስ ምናምን አዲግራት የሚቀርበው ዘጠኝ ሰው ነው መቅረብ ያለበት። አሁን ወጣችን ደርሷል። ሽታውም በጣም ያምራል፣ ደስ ይላል። አሁን ምንድነው የምንሰራው በሶ እሺ ሚድ ቦል ቦሉን እና ነው ስሙ ምንድን ነው? እሱ ይሄ በሶ በሶ። እሺ ለበሶ ምን ምን ያስፈልገናል? ለማድ ቦል ቦል ለማዘጋጀት ለማዘጋጀት፣ ውሃ ውሃ። ላቅርብ ውሃ? አዎ አዎ። እንዳትረሺ ውሃውን። ያረኩት እኔ መሆኔ ንገሪው ለጆሲ። አንዴ ጥህሎ ሲቀርብ ድግስ ላይና የተለያየ ዝግጅት ላይ ከሆነ ዘጠኝ ዘጠኝ ዘጠኝ ሰው ነው መቅረብ ያለበት አንድ ላይ ብለሽ ይነበራል። አዎ፣ ለምንድነው ነው ዘጠኝ ሰው የሆነው ዘጠኝ የሆነበት ምክንያት ያው ሃይማኖታዊ ተምሳሌትም ስላለው ነው። በሃይማኖት ወደ ማለት የሃይማኖት ተምሳሌት አለው። በሃይማኖትም ሊመሰል ይችላል ዘጠኙ። እሺ። እና በአካባቢው ባህልም በሃይማኖትም የሚደገፍ ቁጥር ነው። አዎ። ጥህሎ የሚበላው በምንድን ነው ውስጥ ሁሉ የሚበላው በሽንጣር። ሽንጣር ሽንጣር ማለት ቀደም እጠብና አስቀምጣት ያልሽ ነው። አዎ፣ ቀደም አጥበን ያስቀምጥ ነው። ይዛውና ዋና ስራ እኮ እነዚህን ማጣጠብ ምናምን ማቀራረብ ነው። ታዲያ ያው ንጹህ መሆን አለበት። ንጹህና ይሄው እሺ። ይሄ ይሄ ነው ሽንጣር። አዎ እሱ ነው ሽንጣር። በዚህ ነው እንዲሰካ እየተደረገ የሚበላው። ባለ ሁለት አፍ ነው አዎ ሁለት አይነት ነው ያለው ባለ ሁለት አሁን ዘመናዊ ሆኖ ነው ተሻሽሎ ለማይችል ሰው ለእንግዳ ምናምን ነው እንጂ እዛ አዲግራት ብንሄድ ባለ አንድ ባለ አንድ ነው ባለ አንድ ሆኖ ራሱ የቻለ አንድ ነው ስለዚህ ባለ አንድ እንደዚህ ሰካ አርገን ጥቅልል አርገን ሰካ አርገን እንደዚህ ጥቅልል አርገን ነው የምንበላው ማለት ነው ይሄም እየደረሰ ነው አሁን ምንድን ነው የቀረ አሁን የቀረው በቃ ይሄ ሰርተን ማቅረብ እሺ ለእንግዶቻችን ማብላት እሺ ያይም ደርሷል። በማንኛውም ወቅት ነው ጥህሎ የሚበላው? አዎ። በማንኛውም ጊዜ በማንኛውም ጊዜ ይበላል። ግን ደግሞ ያው በዓል ምናም ሲሆን እንግዳ ይበልጥ ያው በማን እንግዳ ሲመጣበት የበዓል ጊዜ የመስቀል አሁን አዲግራት መስቀል በደንብ ነው የሚከበረው። የመስቀል ዛኔ እንት ይላል ሙሉ አዲግራት እስከዛ በሳ ድረስ መስቀል በጣም በትልቁ ነው የሚከበረው። አዎ። አሁን ጨርሰናል አዘጋጅተን እሺ ምንድ ነው የምናደርገው እዚህ ላይ እሺ እዚህ ላይ ዱቄት የሚደረገው ከእቃው ጋር እንዳይጣበቅ ነው አ ከሰፌዷ ከስር ያለችው እሷ ማቅረቢያዋ ምንድ ነው የምትባለ እቺ በትግርኛ ቃሪት ቃሪት ስለዚህ ና የራሷንትነት የተዘጋጀው በእሷችን ቀረሄት ላይ ሆኖ ይቀርባል ማለት ነው ልክ እንደ ፒራሚድ ይሆናል አዎ ማባያችንም በደንብ ነው የበሰለው። በቃ ጥራቸው እና እንግዶቻችን እናብላቸው። እሺ ቤተሰቦቻችን፣ ዛሬ የምንበላው ጥህሎ ነው። ጥህሎ በትግራይ በተለይ በአዲግራት አካባቢ የሚዘወተር ለትልልቅ ሰው ወይም ለእንግዳ በልዩ ልዩ ዝግጅቶች ላይ የሚቀርብ ጣፋጭ ተፈጥሯዊ ምግብ ነው። የዛሬ ምግብ አብሳያችን ሼፍ ማዕበል ናት። ሼፍ ማዕበል ይኸው ከእኔ ጋር በእኔ አቅራቢነት በእሷ አዘጋጅነት ይህንን የመሰለ ጥህሎ ተዘጋጅቷል። ቀስ ቤተሰቦቻችንን እንጠራና አብረን እንበላለን። አንቺ አዘጋጃጅ ዝግጁ ነው አደለ? ልጥራ? ጥራቸው። እሺ

አቀራረቡላ በእንጀራ ነው የሚበላው። ግን ከማብራሪያው በፊት ሌላ ቀሪ ምግቦች አሉ። ሽታው እራሱ ደስ ሲል አደ ጠሏችን። ጤና ይስጥልን። ኖር ሰላም ምትኩ የምባለው ሼፍ ነኝ። የጆሲ ምትክ የጆሲ ምትክ ልክ ምግብ ላይ ዶሮ ፋንታ እንደሚባለው በጆሲ ፋንታ ይባላል። በወተትና ከበሶ ነሽንኩርት ቅመማ ቅመሞች ተደርጎበት ነው የሚሰራው። ለሶስት ቀን ደግሞ መውካት አለበት ማለት ጣዕሙ እንዲወጣ እና የጥህሎን ማብረጃ ነው እንዳያቃጥልም ጭምር ማለት ነው። እዚች ጋር መሀል ላይ እናደርጋታለን። ሀዞን ምን ነው የሚባለው? ገና አላስተዋወቀንም እኮ የዛሬ ሼፋችን የዛሬ ሼፋችን የጥህሎ ስፔሻሊስት ናት፣ ዋና ሼፍ ናት። ማዕድን አረጋዊ ትባላለች። ቤተልሄም የሚባል የትግራይ ባህላዊ ምግብ ቤት ውስጥ ነው የምትሰራው። የት ነው ያለው? የት ነው ያለው? መስቀል ፍላወር ማለን ሀያ ሁለት ጀነሲስ ትንሽ ዋሳ ፊት ለፊት ያለውን አሁን ደግሞ በቅርቡ ለቡ እንከፍታለን ከ በኋላ ማለ ጥሎን አለ ሌሎች ነገሮችም አሉ ወጣወጥም አለ ባህላዊ አሉ እና ኬቴሪንግ ምናምንም እናቀርባለ። ማንገባበት ስራ የለምት። እቺ ደግሞ የእሷ የሀዘውን የሀዞውን ቅመም ናት። ከጥቁር አዝሙድ፣ ጨው፣ ኮራሪማ ተደርጎ አብሮ ይፈጫል እና አሁን ወደ መስራት እንሄዳለን። ጥህሎ አሰራሩ በአመት በዓል የሚቀርብ ነው አይደለ? የክብር እንግዳ የክብር እንግዳ ሲባል የሚቀርብ ይቀርባል። በጣም ከባድ ምግብ ነው። ይቀረበልን እሁድ ቤታችን። ዛሬ ወደ አዲግራት አካባቢ ሄዶ የጥህሎን ባህላዊ የትግራይ ምግብን ነው። ቅድም እንዳልነው ይሄ ክብ ተሰርቶ መብላት ልክ እንደ ቤተሰባዊነትን የሚገልጽ ነው። በዚህ ነው የሚያዘው፣ ይሄን እንጂ በእጅ አይደለም ይባላል። አይደለም ለየው፣ ሽንጣር ይባላል የራሱ መባይ ነው። ማሮ ያልሽው ቲክ ይመስላል፣ ጠቅ ነው

ለራሴ ሶስት? እንዴ አይ አይ አንተማ ከበላህን በኋላ ነው የምትበላው እንጂ። አይ አብሬ እዛ እየሰራሁ እንትን ጫው አለ የለውም ነው የቀመስኩት። እኔ ለመጀመሪያ ጊዜ ጥህሎ የበላሁት እንትን ነው አዲግራት ነው። ግን አሁን ማዕበል ምታሳየው የጥህሎ የዚህ አንዱ አቀራረቡ ቅድም የቤተሰባዊነት ያለው ነገር አለ አይደል? አንድ ሰው ቁጭ ብሎ ልክ አሁን እንደ ማዕበል እያዘጋጀ የመገባ አይነት ነገር ነው እና ብዙ ጊዜ ዝም ብዬ ሳስበው፣ ቤት ውስጥ እናቶች ወይ ታላቅ እህት ምናምን አለ፣ እንደዚ መመገብ አይነት ነገር አለ። ይሄ ትልልቆቹ የአውሮፓ ሼፎች አሁን ፋሽን ሆኗል እኮ አጠገብህ ምግብ ይዘው መጥተው እየሰሩ፣ ውድም ነው የሚከፈለው። ነው ዋናው ሼፍ መጥቶ ራሱ ሲያበላህ እኮ ውድ ነው፣ ሌላ አገር። ስለዚህ ውድ ምግብ ነው እየበላ ያለ ማለት ነው። እንደዚህ ታደርጋት እና ቁንጥጡ ነው። ከዛ ስጋ እና ያስከፈለጋችሁ ቻይናዎች ግን ከዛ አድርገው አይወስዱት ነበር። ይሄ ቻይናዎቹ ይመስላሉ። ጭልፍ ወደ ስጋ ውስጥ እንዴት ነው የምናድነው ታዲያ? አለው አስተባብሩ። እንደ ሳያ ጠመድን። እሺ፣ ሲስተም ይፈልጋል ይፈልጋል። አገኘኋት። እንዴት ነው ሙያችን ግን ጆሲ? በቃ አስከነዳሁት አይደል? ጉንፋና አመለጣቸው። ሀያትና ጆሲ አመለጣቸው። በጣም ነው የሚጣፍጥ። እሁድ ቤት እንደዚህ ስለመገብሽን እንግዲህ ቀሩት አምልጧቸዋል። ሌላ ጊዜ እንግዲህ ቤትሽ መተን እንበላለን ማለት ነው። እኔ በጣም ደስ ብሎናል። ቤት ሶስቱም ቅርንጫፍ ነው ንመጣው ደስ ቤተሰቦቻችን ው ዛሬ ማዕድን አረጋዊ ምን ይሄንን የመሰለ ቆንጆ የትግራይ ወይም የአዲግራት አካባቢ ባህላዊ ምግብ የሆነውን ጥህሎ አብልታናለች። ጥህሎ በአዲግራት አካባቢ ለተከበረ እንግዳ የሚቀርብ ምግብ ነው ብላናለች። ስለዚህ ሁላችሁም እንዲህ አይነት ምግቦችን ሞክሩ። አዲስ ምግብ መሞከር አዲስ ቴስት፣ ከአዲስ ጣዕም ጋር መተዋወቅ በጣም አስፈላጊ ነው ብለን እንላለን እየበላን